በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣቸዋለሁ ማለት ነው። ከሌላ እምነት የወረስ ነው የተሳሳተ አንድ ባዕድ አስተሳሰብ አለ። እሱም ጋኔል ወይም አጋንንት የሚለውን ነገር ከእርኩስ መንፈስ ጋር ማያያዝ የሚባለው ነገር እኛ በአርሲ ሽርክ ያለ ነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምፁ ነው። እባካችሁ ለአርሲ ሽርከ ማን ነው ፍትህ እየጠየቅን እየጠየቀን ያለው? የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ፣ እንደምን ሰንብታችሁ፣ ያደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ የዩቲብ ቻናል አዲስ የሆናችሁን የሶስና ካሱ እባላለሁ። የተዋዶ ቤተሰብ የሚል የዩቲብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ በአርሲ ዞን እጅግ በጣም ብዙ ባለማዕተቦች በየቀኑ በየቀኑ እየተገደሉ ነው እና እነሱን የሚገላቸው አካል ደግሞ እንዴት አድርገው እንደሚገሏቸው በመመሪያ መሰረት እንዴት ተደርጎ መገደል እንዳለባቸው ራሱ ትምህርት የሚሰጥ ሰው አለና እነዛን እናያለን። ይህ ቪዲዮ ለብዙዎች እንዲዳረስ ለአርሲ ከሞቱት ይልቅ በቁም ያሉት በጣም ተጨንቀናል እያሉ ነው። እና ለአርሲ ተወላጆች፣ አርሲ ውስጥ ላሉት በስቃይ ላይ ላሉት ወገኖቻችን ድምፅ ይሆን ዘንድ ላይክና ሼር እያደረግን ለብዙዎች ይዳረስ። የአርሲ ግድያ ይቁም። አርሲ ላይ ብቻ አይደለም ብዙ ቦታዎች ነው እና ባለማህተብ የሚገደለው ያ ግድያ እንዲቆም እንፈልጋለን እና እኛ ባለማህተቦች ለብዙዎች አዳርሱት። ወደ ቪዲዮ እንለፍ። ከሌላ እምነት የወረስነው የተሳሳተ አንድ ባዕድ አስተሳሰብ አለ። እሱም ጋኔል ወይም አጋንንት የሚለውን ነገር ከእርኩስ መንፈስ ጋር ማያያዝ የሚባለው ነገር ጅን ሲባል ወይ በአማርኛ ትርጉሙ ጋኔል አጋንንት ተብሎ በጀምዕ የሚጠራው ምንድነው ሲባል አእምሮአችን ላይ ቶሎ የሚመጣው እርኩሳን መናፍስት የሚለው ነገር ነው። በፍጹም ስህተት መታረም ያለበት ነው። እና ማን ይምጣ ከተባለ ሰው ሲባል ምንድነው ወደ አእምሮአችን የሚመጣው? ነው ጥሩ መልካም የሆነ ፍጥረት ማለት ነው እንዴ ሰው ከተባለ ንገሩኝ። ነው አይደለም መጥፎ አስቀያሚ ክፉ ፍጥረትስ ማለት ነው አይደለም። ሰው ሲባል የአደም ዝርያ የሆነ በሁለት እግሩ የሚንቀሳቀስ ከምድር አፈር የተፈጠረ ፍጥረት ነው። ያ ሰው ሰው በመሆኑ ብቻ ጥሩ ሊባል አይችልም፣ ክፉ ሊባል አይችልም። ጥሩና ክፉነቱ እምነቱና ስራው ንግግሩ ነው የሚወስነው። በዛ ንግግሩ በስራው በእምነቱ ሰበብ ከመልካሞች ከጥሩዎች ሊሆን ይችላል፣ ከሷሊሆች ካልሆነ ከክፉዎች ከመጥፎ ሊሆን ይችላል። ሰው ተብሎ መጠራቱ ማንነቱ ነው። ጅኖችም ከእሳት ነበልባል የተጠሩት ጅን ወይም ጋንኤል መባላቸው እርኩስ መሆናቸውን አያሳይም። ቅዱስ መሆናቸውንም አይገልጽም። ፍጥረታዊ ማንነታቸውን ነው የሚያሳየው። ጅን የሚለው ስያሜ ጀነ ከሚለው የዓረብኛ ቃል ርቢ ሆኖ ነው የመጣው። ትርጉሙ ምንድነው ሲባል ጀነ ማለት ተሰወረ፣ ከእይታ ተደበቀ ማለት ነው። ጅኖች ይህን ስያሜ ያገኙት ክፉ ወይ ጥሩ ከመሆናቸው አንግል ሳይሆን ከአይነ ስጋችን የተሰወሩ እማይታዩ ረቂቅ ፍጥረት ከመሆናቸው አንጻር ነው ጅን የሚለውን ስም የወረሱት እንጂ እርኩስ መንፈስ ወይ ቅዱስ መንፈስ የሚለውን ለመግለጽ አይደለም። ያ እምነታቸውና ስራቸው ነው የሚመዝናቸው። ጂኒ የሚለው ስያሜ ግን ማንነታቸውን ገላጭ ነው። ያው እንግዲህ ተከታትለ እንደ ተመለስ ነው በወንድማማቾች መካከል እኛ አንገባም እና አንድ ላይ ተቀናጅተው እንደዚህ ነው የሚሰራው። አንዱ ለአንዱ እንዴት እንደሚተባበር አንዱ ለአንዱ እንዴት ምላሽ እንደሚሰጥ አይተናለና ሰለ ጂኒ ወይም ደግሞ ሰለ ሰይጣን ሽንጡን ገትሮ እየተናገረ ነውና ሴጣን በእኛ አስተሳሰብ ደግሞ ምን አይነት መጥፎ እንደሆነ የምናውቀው ነው። እና ይህ ሴጣን የነሱ ወንድም ስለሆነ እንዴት አድርገው እንደሚገሉ እንዴት አድርገው አስተራረዳቸውን፣ ቢላዋ አሳሳላቸውን ጭምር ያስረዳቸዋልና በእነሱ ላይ አድሮ ደግሞ የሚናገራልና ያንን ቪዲዮ ደግሞ አይተን መለስ አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል ስትገለው ግን ካፊር ቢሆንም አገዳልን ማሳመር አስተራረዳችሁን አሳምር እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ይላል አንድ ሰው ቢላውም በደንብ የተፈጸመው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መምን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት አትወድም አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ማጣፋበት ምክንያት ምንድን ምንድነው? ቱርክ የቅዱስ ቆንስታንቲኖስ ሀገር፣ ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድን ነው የማይገኝበት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድን ነው ዛሬ የጠፋችሁ? እና ኢራቅ የብዙ ቅዱሳን መፍለቂያ ለምንድን ነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ ልትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል፣ የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተ ክርስቲያንን፣ ትውፊትህን፣ ባህልህን እንዲያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንተ ፋሚ ያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም፣ አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ አንተ መጀመሪያ ግፈኛ አትሆን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተ ክርስቲያንን ሊያጠፋ፣ እናት አባት ሊያርድ፣ ሀገሬ ኢትዮጵያ ሊያወድም እና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብን። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ፣ ወሊያድም ተነስቶ በእግዚአብሔር ስብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ህዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከእኔና ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ህዝብን፣ አገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። እኛን ሲመታ ግራን ስጥ የሚባልበት ቦታ አለው ጠላትን ውደድ የሚባልበት ቦታ አለው እንዲሁ እንደ ዛሬዎቹ ግራኛ አይመድ ተነስቶ ቤተ ክርስቲያንን 15 አመት ሙሉ ሲያወድማት፣ በዚያን ጊዜ የነበረው ንጉስ ተነስቶ ሸሸ። ብዙ ሰው ይስታረዱ፣ ብዙ አብያተ ክርስቲያናት ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ። ሰይፉን ይዞ ግራኛ አይመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ አይመድን አሳዶ አንገቱን በጥስ ወጣለው። በዚያንም ጊዜ የኢትዮጵያን ሰላማን የቤተ ክርስቲያንን አንድነቷን መለሰ። እግዚአብሔርም ባረከው። እኛም ሁሌ ወር በገባ ባየሰበት ቅዱስ ገላውዲዮስ እያለን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተ ክርስቲያኑን ያወደመውን ሀገሩን ያጠፈውን ግራኛ ይመድን አንገቱን በጥሶ ስለጣለው ስለዚህ ለቤተ ክርስቲያኑ ለሀገር ብለ የምትከፍለው ዋጋ ኃጢያት ተብሎ አይቆጠረም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተ ክርስቲያናቸው ስለ ሀገራቸው ብለው የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢያት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢያት የሚሆነው ለራስ ፍላጎትና ለግል ጥቅም ብለ የምታደርገው ነገር እንጂ ለሀገርና ለቤተ ክርስቲያኑ ብለምትዋጋውና የምትጋደለው ተጋድሎ በረከት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከት እንደተቀበለ ከተባለ ብዙ ቅዱሳኖች እነ አጼ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል እና ለምንድን ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው ተዋግተው ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል እግዚአብሔር ደግሞ ብለን ሰማይትነትን እንቀበል ብለው ነው ሰማይትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅዱስ ታሪስ መታርደዋልና ብለ እኛም እንታደድና አገራችን ባህላችን ቤተክርስቲያናችን ትጥፋ ብለን ዝም አንል። ሰማይትም እንሆንበት ጊዜ አለ። ተዋግተን አገራችንን ነጻ ቤተክርስቲያናችን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ። ብዙ ህዝቦች አብረውት ሞቱ። ቅዱስ ሶምሶን በህይወት ከገደሉ ይልቅ በሞቱ የገደሉ በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በህይወተ ስጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን ቤተ ክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ ይህንንም በእርግጠኛ ግንኙነት ከአባቶቻችን ታሪክ ተረድሰናል፣ ተምረናል። ይቆያል። ለወንድማችን ቃሉ ያሰማልን፣ መንግስተ ሰማያት ያወርስልን፣ ያገልግሎት ዘመኑን ያብዛልን። እጅግ በጣም ትክክለኛ የሆነ ነገር ነውና የተናገረው ግራህን ሲመጣ ቀኝህን ቀኝ ሲመጣ ግራህን ስጥ የሚለው ለሌላ ነው እንጂ ለእንደዚህ አይነት አይደለም። በማህተባችን እስከመጣ በሃይማኖታችን እስከመጡብን ድረስ እጃችንን አጣጥፈን የምንቀመጠው ከእንደገናም ደግሞ ከአባቶች ምላሽ የሆነ ነገር አድርጉ እስከሚባል ድረስ የምንጠብቅበት ምክንያት ምንም ነገር የለም እና እራሳችን በራሳችን የመጣብንን ነገር መዋጋት አለብን ወገኖቻችንም ድምጽ መሆን ብቻ አይደለም ዛሬ ድምፅ ልንሆን እንችላለን። ለአንድ ሳምንት ለሁለት ሳምንት ድምፅ ሊሆን ይቻላል፣ ግን ሁል ጊዜ ነው አርሲ ላይ የሚገደለው ኦሮሚያ ክልል በብዛት ነውና ኦርቶዶክስ የሚገደለው ይሄ ነገር የሚቆምበት ጊዜ የመቼ ነው? እኛ ሆ ብለን ስንነሳ እነሱ በመጡበት ልክ ምላሽ ስንሰጥ ነውና ማንም ፍትህ እንደምንጠይቅ አላውቅም። ወደ ቀጣዮች ቪዲዮዎች እንለፍ። ማንን ነው ፍትህ እየጠየቅን ያለን ይህ ቪዲዮ አምስትና አስር ጊዜ ለሌሎች ደርስ፣ ኮፒ ሊንክ ላይ ሼር አድርጉልኝ። ማንን ነው ፍትህ እየጠየቀን ያለ ነው? አብያተ ክርስቲያናት ሲቃጠሉ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ ፍትህ ምንለው? በሶሻል ሚዲያ የትኛው ማን? አሜሪካኖች? ራሺያኖች? ማን ነው ይሄን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችንን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም፣ የትኛዋን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዳ ይኖራል በምድራችን ክርስቲያን በመሆናችን ብቻ ለእሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን፣ ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ፣ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው፣ ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክና በፌስቡክ ቦይኮት አይሆንም። አልመሰለኝም እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ። ማን ነው? አሜሪካንሽ ምታድነ? ራሺያንሽ ምታድነ? ማን ነው የሚያድነን እኛን? ለማን ነው ፍትህ እያለን ያለን? አልገባኝምን ያው እንግዲህ ወንድማችንን ሰምተን እንደተመለስ ነው ነው ፍትህ ፍትህ እያለን በሶሻል ሚዲያ፣ በቲክቶክ በዩቲውብ እየተጮኸ ነው እና ማንን ነው ፍትህ የምንጠይቀው? እንደውም ለኦርቶዶክስ ለክርስቲያን የሚሆን ፍትህ የለም። ደስ ነው የሚላቸው ኦርቶዶክስ ሲገደል ሲቀነስ፣ በጣም ነው ደስ የሚላቸው። እኛ ማድረግ ያለብን በመጡበት ልክ መመለስ ነው እና ሁላችንም አንድ መሆን አለብን። ብዙ አባታችን አቡነ ናትናኤል የሚሰማን አካል የለም ብለዋል እና በብፁዕነታቸው ደረጃ የዚህን ያክል ብለዋል እንችላለንና ማንም ከማንም እንጠብቁት የኢትዮጵያ መንግስት ፍትህ ይሰጠናል፣ ለኦርቶዶክስ ይደርሳል፣ ለክርስቲያን ይደርሳል ብላችሁ ከሆነ እጅግ በጣም ተሳስታችኋል። ወይም ደግሞ አባቶች ይደርሱልናል ብላችሁም ከሆነ እጅግ በጣም እየተሳሳትን እና ያለ ነውና ዝም ብለን የአንድ ሳምንት የሁለት ሳምንት አጀንዳ ፍትህ ፍትህ እያልን በሶሻል ሚዲያ ከምንጫጫ አንድ እንሁን። በመጡበት ልክ ደግሞ ምላሽ እንስጥ ለማለት እወዳለሁ። ብፁዕ አባታችን የተናገሩት ነገር አለ እና እሱን አይተን እንመለስ። ማህተባችን ከጤፍ ያነሰ ክብር አለው ማለት ነው። ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው። እሚሰማን አካል የለም አሉ ብፁዕነታቸው። እውነት ነው፣ በረከታቸው ትድረሰን። እሚሰማን አካል በፍጹም የለም። ከሚሰማን አካል ይልቅ ሞታችንን የሚያስረሳ ተንኮል ጠንስሶ የሚያርድና የሚያሳርድ ስርዓት ነው ኢትዮጵያ ውስጥ የተተከለው ህጋዊ ወንበርን ይዞ ኢ ህጋዊ በሆነ መንገድ ዜጎቹን ባለ ማህተቦች የሚጨፈጭፍ የሚያ ዳ ስርዓት። ሁላችሁንም አንድ ጥያቄ ልጠይቃችሁ ነው። በዚህ ሰዓት ኢትዮጵያ ውስጥ የጤፍ እህል መዟዟር ቆመ የለም ቢባል ምን ያህሎቻችን ምን እናደርጋለን? ታዲያ ሃይማኖታችን ማኅተባችን ከጤፍ ያነሰ ክብር አለው ማለት ነው? ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው? ሁላችንም ጨከን ብለን ለዚህ ለተዋህዶ ሃይማኖታችን መከበር እንንቀሳቀስ። ከመደራጀት ሌሎች አስፈላጊ ኢኮኖሚካል የሆኑ ውሳኔዎችን በጋራ በቆራጥነት በመወሰን ይህ ስርዓት በዩቲዩብ ዘመቻ፣ በትዊተር፣ በፌስቡክ፣ በቲክቶክ ብቻ ጥሪ የሚቆም አይደለም። በተግባር የተደገፈ እርምጃ ፍትህና ዘላለማዊ ነፃነት ለባለማህተቦች። ያው እንግዲህ ተከታትለን እንደተመለስነው ነው እና የሚሰማን አካል የለም ተብሏል። ከጤፍም ያነስንን እኛን የሚሰማ የለም። ኦርቶዶክስን ክርስቲያንን የሚሰማ የለም። እና ከማንም ፍትህን አትጠብቁ። በቃ ከማንም ፍትህ መጠበቅ የለብንም። እነሱ ተደራጅተው እንዴት መገደል እንዳለበት ቢላዋ እንዴት መሳል እንዳለበት እየተናገሩ ነውና፣ ማን እንደሚገል ደግሞ እንዴት እንደሚገደል ደግሞ በስነስራ በግልጽ እያወጡ ነውና፣ እንደዚህ በግልጽ ወጥቶ አደባባይ እየተናገሩ የሚይዛቸው አካል የለምና እኛ ፍትህን ከማን ነው የምንጠብቀው? ለአንድ ሳምንት ለሁለት ሳምንት እንደተናገርኩት ቲክቶክ ላይ ዩቱብ ላይ ሊናገር ይችላል፣ ሰው ሆሊል ይችላል። ነገር ግን ሁሌም ቢሆን የኦርቶዶክስ ግድያ አለ እና የዚህን ግድያ ቆራጥ የሆነ እርምጃ መውሰድ አለብን እና ሁላችንም ማለት ነው ሁላችንም እርምጃ መውሰድ ያለብን ይመስለኛል። ዝም ብሎ መንጫጫት አያስፈልግም እና ቀጣይ ቪዲዮዎቹን አይተን እንመለስ። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣቸዋለሁ ማለት ነው። ጋይስ ሁላችሁም ይህንን ቪዲዮ ኮፕሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራለኝ አይደለም። ምናልባት ሕይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በሎድ እግዚአብሔር ስም ጠይቃቸዋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል ዛሬ መዲያን ያለም ነው በአርሲ ድጋሜ ዘጠኝ ሰዎች ተገለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ጠል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከሀበሻ ጋ የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆነው እየገደሉ ነው። ያለ እውነቱ ይሄ ነው። በቃ ምንም መሸሻ አስፈልግም። አስራ አንድ እዛው ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ማለት ከዚህ በፊት ደግሞ በሀጂ ኡመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብሎ ሲሳለቁ የነበሩ ነው። አይ አዎ፣ መሞት አለባችሁ ነው እኮ። አዎ እኮ መሞት አለባችሁ። እና አስረዳን፣ ለምንድን ነው መሞት አለብን? አስረዳን፣ ከምን የተነሳ ነው ሙስሊም ሳይሆናችሁ መሞት አለባችሁ? ኦኬ። ስለዚህ እስልምና ግደሉ ይላል ማለት ነው። አሁን ነገርከን፣ ገዳዮቹን፣ ማለት ከእስልምናው ጫደ መገደል አለበት። በጣም ይህንን ነበር የፈለኩት። በጣም አመሰግናለሁ። ገዳዮቹን ነገርከን ሙስሊሞች ናቸው ገዳዮች እና ምድር ላይ አሁን ቆይ አንድ ነው እኔ እና ኬኩ ብቻ እያወራን ነው። ፍሬንዱ ነው እኔ ተመችቶኛው። ፍሬንዱ ነው። አንድ ነገር ልንገድላለ ሶስት ግብር ትከፍላለህ፣ ሌላ ምንም ምርጫ የለም። ኦኬ፣ እስልም እና እንደዛ ነው የሚያስተምረው እያልተኝ ነው። አይ ወይ እኔ ነው የሚያስተምረው። አንድ ይሰልማል፣ አንድ ግብር ይከፍላል፣ አንድ ይጋደላል። ስለዚህ ትገሉናላችሁ፣ ታርዱናላችሁ፣ እየቆረጡ ስጋችንን ታበሉን ታበሉናላችሁ። እንደዚህ ሰብዓዊ የሆነ ነገር አላህ፣ አንተ የምታመልከው አምላክ ምናምን ነገር እንደዛ ይፈቅዳል ይፈቅዳል? ጥሩ ነው ይሄን ማለት። በአላህ እስከሚያምኑ በእኔ ረሱል ሆነ እስከሚያምኑ ድረስ እንድጋደል ታዝያለሁ። አንተ በጣም ወድጄሃለሁ። በጣም ሆነ ስነህ ግልጽ ነህ። አራት ወደድ የጠለኝኝም ታረግልኛለ። እኔ ካፊር እንዲወደኝ አልፈልግም እና እኔ ካፊር አይደለሁም። ሶ ምናልባት ሙዚምና ካፊር ካፊር ማለት እንደሆነ ታቃለ። ካፊር ማለት እዛው እርስ በእርሳችሁ ነው የምትከፋፈሉት። ባይዘ አምኖ የነበረ የካደ ማለት ነው ተበርክኮ ተገዝቶ ተገስቶ አፈንድዶ የነበረ ከዛ አይኑን አላፈነድም ብሎ ደግሞ ሲቆም እሱ ካፊር ይባላል። ፈነድ ክርስቲያንና አይሁዶች ምናምን ምናምንማ መጽሐፍ ያላቸው የራሳቸው እምነት ያላቸው በራሳቸው መጽሐፍ የሚፈረድላቸው የሚፈርዱ እንትን ያላቸው አቋም ያላቸው ምናምን ነገር ከፈርክ እንጂ ኦልሬዲ ከፈርክ። እኔ አንዴ አንዴ መሀል ልግባ ከይቅርታ ጋር። እሺ ግባ ወንድሜ፣ ታወያየዋለህ። ኬኩን እንዳታስቀይሞ ግን አወያየው፣ ችግር የለውም። እኔ ግን አላማችን ሌላ ስለሆነ አሁን እንዚህ አይነት ምንም ግብስብስ ማውራት ጥቅም ያለ አይመስለኝም። ስለዚህ መመላለሱ ራሱ እኔ ይቅርታ አድርግልኝ። ገስት ማስገባትም አያስፈልግም እንደዚህ አይነት ሰው ማለት ነው ወንድሜ። አንዴ ቆይ እኔ አልጨረስኩኝም። ስለፈለኩት ነው። አትሊስት ነግሮናል እኮ ገዳዮቹ ማን እንደሆነ ስለነገረ እስካሁን ኢንቨስቲጌሽን ላይ ስለሆነ ገዳዮችን አላወቅንም ነበር። አሁን ግን እኛንን ገዳዮች ሙስሊም ገዳይ ነው ማለት አትችልም ማስተባበል ሲሆን ይሄ ሙፍቲ ምን አይወክልም። እዚህ ጋር እንግዲህ ማን እንደሚገለን ማን እንደሚያጠፋን እንዴት እንደሚሆን ሁሉን ነገር ተናግረዋልና ኢስላም ናቸው። የኢስላምም ደግሞ ሁለት አይነት አሉና በሶሻል ሚዲያ እየወጡ የአርሲ እንግዲህ የሚቃወሙ ሙስሊሞች አሉና እንደዛም ሆኖ ደግሞ መገደላቸው እጅግ በጣም ደስተኛ የሆኑ በመገደላቸው ትክክለኛ የሆነ ነገር እንደሆነ እናም ደግሞ ሌሎች ብፁዓን አባቶችን ጨምሮ ብፁዓን አባቶችን ጨምሮ ሌሎች ደግሞ እንደሚገደሉ እቅድ የያዙ ሙስሊሞች አሉና ግልጽ የሆነ ነገር አክራሪ የሆኑ ሙስሊሞች ናቸው እና ይህንን ድርጊት እየፈጸሙ ያሉት እግዚአብሔር ልቦና ይስጣቸው። እስከ ቪዲዮ መጨረሻ ስለተከታተላችሁን አመሰግናለሁ። ከብዙ ጊዜ ቆይታ በኋላ ስለመጣሁኝ ቪዲዮ ለብዙዎች ላይዳረስ ይችላል። ይህ ቪዲዮ ለብዙዎች መዳረስ ስላለበት አቅም ስጡት፣ ላይክ ሼር እያደረጋችሁ አሳብ አስተያየታችሁን ደግሞ ኮመንት ላይ ፍትህ ለተዋሕዶ እያላችሁ እንድትጽፉ በትሕትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር አይሁን። ሰላም ጎዩልኝ አቤቱ